ከጀርባዬ የእሁድ ቤት እልፊኝ ተገኝተናል። በነገው እለት በይፋ በመዝናኛ ቻናል የሚቀርበው ብዙ ልፋትን የጠየቀው አንጋፋ የሾው አለ እሁድ ቤት ነው። እሁድ ቤት ደግሞ ምን ይመስላል የሚለውን ከአዘጋጆቹ ጋር አብረን እየተመለከትን ምን አይነት ጊዜያትን አሳለፉ የሚለውን እንግዲህ ከእነሱ ጋር እንመለከታለን። አብራችሁን ሁኑ። እንዴት ናችሁ? ማሚ ሰላም ነው? እንኳን አደረሳችሁ አዩ እልሹ እንዴት ናችሁ? ከብዙ ልፋት በኋላ እዚህ ደርሳችኋል። ጆሲ ሰላም ናችሁ? እንዴት ናችሁ? እንኳን ደና ቆያችሁኝ። እባካችሁ እንዴት ናችሁ? ሁሉ ነገር ሞቅ ደመቅ ብሏልና ከጀርባችንም እሁድ ቤት ጉልት ብሎ ነገ እንደሚጀምር እያሳየን ነው። እስኪ ስሜቱ ምን ይመስላል? ኡ ስሜቱ በጣም ደስ ልዩ ነው። ስሜቱ በጣም ልዩ ነው ከብዙ ልፋት በኋላ ነው ይሄ ነገር የተሳካውና፣ በጣም ብዙ ልፋቶች ነበሩ። ከቤቱ ግንባታ ጀምሮ ፎርማቶችን ከመቅረጽ ፕሮዳክሽኖችን ከመስራት ጀምሮ በጣም እዚህ ደግሞ የሾውን የሚመጥኑ ደግሞ አቅራቢዎችን ማዘጋጀት ከውጭ ራሱ ብዙ ታለንት ያላቸውን ሰዎች ከማምጣት ጀምሮ በጣም ብዙ ልፋት ነበረው እና ከዚህ በኋላ ደግሞ ነገ መጀመር የሚባለው ደግሞ በጣም ደስ ይላል። በጣም ደስ ይለኛል። እንደ ቤተኛ ሀዩን እንግዲህ በተለያዩ በተለይ እዚህ በሚቀርቡ ዝግጅቶች እናውቃታለን። ዛሬ ደግሞ በእሁድ ቤት በአዲስ መልክ በአዲስ ይዘት ልንመለከታት ነው። መሐመድ ካሳም እንግዲህ ተመልካቾች ሁላችሁም ታውቁታላችሁ፣ በተለይ በታሪክ እንዲሁም ደግሞ በተለያዩ የጉዞ ስራዎች ውስጥም ትታወቃለ። አሁን የመጣህበት ደግሞ አንድ ራሱን የቻለ ወይም ደግሞ አንተ በደንብ የምትታይበት ነው። እንዴት አገኘው? እስኪ እሁድ ቤት። አይ እሁድ ቤት እሁድን ራሱ እሁድ ቀኑን ራሱ ከፍ ማለት እሁድን ራሱ ይጨምረዋል፣ ከፍ ያደርገዋል አደለ? የእሁድ ቤተሰብ ለምን? ይሄ የመዝናኛ ቀን ማረፊያ ቀን ከመሆኑ አንጻር፣ ከመገናኛችን ቀን ከመሆኑ አንጻር በኢትዮጵያ እሁድ እሁድ በዚህ ልክ በብዙ አይነት ምዕራፎች እንደ አዳዲስ ምዕራፍ ነው ያለው። እሁድ ቤት ከጠዋት ጀምሮ ስትገልጨው አዲስ ምዕራፍ አዲስ ምዕራፍ አዲስ እየጨመረ እየጨመረ ደስ በሚል ሁኔታ የሚገለጽ እሁድ ነው። እሁድ ቤት የሚገለጽ እሁድ ነው እና ሲገለጽ ደግሞ ጣዕሙ ጥፍጥናው እየጨመረ የሚሄድ ነው እና እኔ ከዚህ ቡድን ጋር በመቀላቀሌ በጣም እድለኛ ነኝ። የእኔ ወዳጆች፣ የእኛ ወዳጆች ዛሬ ያልተቀላቀሉን ከውጭ የመጡ ልክ እንደኔ ሚካኤል ታምሬ በፊልም ስራ በጣም የምናውቀው በቲያትር ስራዎቹ በጣም የምናውቀው በተከታታይ ድራማዎች በኢትዮጵያ የመዝናኛ ኢንዱስትሪ ውስጥ ትልቅ ቦታ ያለው በጣም ታዋቂ የጥበብ ሰው ነው። ሙሉዓለም ታደሠ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ትልቋ እህታችን ትልቋ አርቲስት ትልቋ ተዋናይ ትልቋ የቲያትር እናት፣ የቲያትር ሰው እንደገና የፊልም ሰው፣ በቃ በአጠቃላይ ጥበብ ሰው እሁድ ቤት ላይ አለች። ሰብሳቢያችን ናትና በጣም ደስ ይላል። ማሮ ኦባንክ በጣም ጎበዝ ፋሽን ባለሙያ ናት። ፋሽን ዲዛይኒንጉንም ትሞክራለች። የፋሽን ፓሽን ያላት እና በጣም የምንወዳት የቤታችን ትንሿ ድሮ እያለች ቅድምን የምታወራ እህታችን ድሮ ብላ ቅድም እምትል እህታችን አለች። ጆሲ ጆሲ ዮሴፍ እዚህ ጋር በጣም ጎበዝ ጋዜጠኛ ነው። ያው እሱም ከማሮ ትንሽ ከፊል ይልና ድሮ ብሎ ትላንትም፣ ጓደኛችን በጣም በጣም የምናደንቀው የኛ ባልደረባ አለ። በጣም ማድነቅ የምንፈልገው ደግሞ የኢቢሲን ይሄን እድል ስላመቻቸ በጣም በትልቅ በጀት በትልቅ ዝግጅት ለተመልካቾች እሁድን ቀን እሁድ ሊያደርግላቸው ስላለ ኢቢሲን እናመሰግናለን። ከዛ በላይ ከዛ ጋር ደግሞ የኢቢሲ ኃላፊዎቹ የስራ ትልልቆቹ ከስራ አስፈጻሚው ጀምሮ ሁሉም ከኛ ጋር እያደሩ በጣም በጣም ካሜራማኖቹ ኤዲተሮቹ፣ ዳይሬክተሮቹ፣ ፕሮዲውሰሮቹ ሙዚቃው መግቢያ ሙዚቃውን የሰሩት ራሱ የእሁድ ቤት አርማዋ ራሷ ማ በጣም ታምራለች ሲታይ ራሱ። የእሁድ ቤት እልፍኝ ሲባል ቤተሰባዊነትን በደንብ አድርጎ የሚያንጸባርቅ እንደው ሰብሰብ በሚያደርግ ነው። ከስሙ ስንነሳ ወደ ማሚ ወደ ሀዩ መጣለሁኝ። ጆሲ እንግዲህ የእሁድ ቤትን ተቀላቅለሃል። ሁላችሁም የራሳችሁን ይዘት የምታንጸባርቁበት አንድ ትልቅ የመዝናኛ ዝግጅት ነው እና ምን አይነት ዝግጅት አደረጋችሁበት? ከእሁድ ቤትስ እንደው እንደ አጠቃላይ ወደ እናንተም ስመጣ ምን እንጠብቃለን? እንደው ምን ይዛችሁ ትመጣላችሁ? ተመልካቾች ጋር ሲደርስ በነገራችን ላይ ሀሳቡ እጅግ በጣም ተወዳጅ ነው። ተመልካቾችን በጣም ከጎናችሁ ነን የሚሉ አይነት ሀሳቦችን እየተመለከትኩ ነው። ተመልካቾች ጋር አዲስ ነገር ይዘን መጣን የምትሉት ምንድን ነው? ግን ከውጭ ስታዩ ግቢ ግቢ ያላለሽ ብሎኛ። በጣም ረጅም ዓመት ዝግጅት የተደረገበት ትልልቅ የጥበብ ሰዎች የተሳተፉበት ከጀርባ ከካሜራ ጀርባም ያሉ ውስጥም ያሉ ዳይሬክተሮቹ እና አርቲስት ሙሉዓለም ታደሠ እና አርቲስት ሚካኤል ታምሬ እነ ማሜ እና ሀዩቲ እኛም እነ ማሮም በጣም ብዙ ልጆች በጣም ብዙ ልጆች የተሳተፉበት ረጅም ዓመታት ትልቅ በቃ ትልቅ ነገር ጠብቆ ስለ ምኑ ተነግሮ ምኑ ይተዋል፣ ማሚዬ። ብዙ ነገር ያለው በውስጡ እሁድ የቤተሰብ ቀን ነው። ለቤተሰብ የሚተላልፍ ነው። ከተለያየ ቦታ የተለያየ አይነት ዕድሜ ክልል ውስጥ ያሉ አቅራቢዎች ያሉበት ነው። እነ ሙሉ እያሉ እናታችንም መካሪያችንም አቅራቢ አለች። እና ደግሞ በጣም የሚገርመኝ ነገር ለዚህ በኢትዮጵያ የመዝናኛ ኢንዱስትሪ ራሱን የቻለ ቤት ተገንብቶለት ይህንን የመሰለ ቤት እንደምታየው ተገንብቶለት ሙሉ የቤት ዕቃ ተሟልቶለት፣ ረጅም ጊዜ ተወስዶ የሚሰራ ሾ ነውና፣ በውስጡ በጣም ብዙ ፎርማቶች አሉት። ምን እንጠብቅላልሽ? የተወሰኑትን እንኳን ብነግረሽ ዚያራ የሚባል አለን እንግዲህ፣ እሁድ የመሰባሰብ ቀን ነው። ቤት ውስጥ የምናሳልፍበት ቀን ነው። በዛው ልክ ደግሞ ወጣ ብለን ዘመድን የምንጠይቅበት የታመሙትን፣ የተረሱትን እንደገና ደግሞ በጣም ትልልቅ ሰዎች የኢትዮጵያ ባለውለታዎችን የምናስታውስበት የምንጠይቅበት፣ ምን ጠይቅበት ፕሮግራማችን ዚያራለን። ወጣ ብለን ሁሉም ቤት እንሄዳለን። ደግሞ ባዶ እጅ አይኬድም የሆነ ቦታ ሲኬድ፣ አረ ለምደን የሆነች ነገር ይዘን ምን፣ እንደዛ ይዘን የምንጠይቅበት ዘመድ አለን። አልፊን ገበታ ፕሮግራማችን አለ። አልፊን ገበታ እሁድ ቤት በጣም የሚያምር የሚያምር ማዕድ ቤት አለን ውስጥ እየተሰራልን፣ እዛ ውስጥ የተለያዩ ሰዎች ይመጣሉ። ከምግብ ጋር ታሪክ ያላቸው ሰዎች ይመጣሉ። ስለ ምግብ አሰራር፣ ስለ አመጋገብ ስነ ስርዓት እንደገና ደግሞ ስለ ጻብሳያችን ታሪክ እያነሳን ለየት ለየት ያሉ ምግቦችን እንሰራበት። አለ የእልፊኝ ጨዋታ አለ። ደግሞ ትንሽ ወዝወዝም ያስፈልጋል። አረ ወዝወዝ ወዝወዝ ደግሞ ልበደሙ እልፊኝ ጨዋታ ባንድ አለን የራሳችን የእሁድ ቤት ባንድ አለን። ጨዋታ ባንዳችን ደግሞ ትልልቅ ዘፋኞች ይመጣሉ፣ ሙዚቀኞች ይመጣሉ። ከባንዳችን ጋር ሆነው አዳዲስም አንጋፋ ሙዚቀኞች እሁዳችንን ደመቅ የሚያደርጉብን ወጣት ለማሉ አርክ ወጣት ሙዚቀኞች ደግሞ ትንሽ የተለያዩ አይነት ፕሮግራሞች አሉ። ደርሶ መልስ ደግሞ አለ። ደርሶ መልስ ደግሞ በማሚ አንደበት በጣም ያምራልና ማሚ እስቲ ስለ ደርሶ መልስ ትንሽ። ኧረ ይቅርብኝ ይቅርብኝ። እሺ ደርሶ መልስ በጣም እኔ እድለኛ ነኝ የደርሶ መልስ አዘጋጅ በመሆኔ ደርሶ መልስ በመላው ኢትዮጵያ በመላው አገራችን በሚገኙ ቀዬዎች መንደሮች ከተሞች ሰፈሮች ገብተን የሰፈሩን ወግ ባህል ታሪክ ከአንድ ቀን ከጠዋት እስከ ምሽት የምናይበት ነው በደርሶ መልሳችን የተለያዩ ምዕራፎች አሉት። ራሱ ደርሶ መልሱ ራሱ የተለያየ ምዕራፍ አለው። ከጠዋት እስከ ምሽት ያለ በደርሶ መልስ የማንመጣበት ቀዬ የማንመጣበት መንደር፣ የማንጎበኘው ጊዜ ቦታ የለም። ጊዜው ሊረዝም ይችላል፣ ግን ሁላችሁም ጋር እንመጣለን። መጓዝ ይወዳል እንደምታውቂው ና። ደርሶ መልስ ደግሞ ያንን እድል ነው የሰጠው ና በጣም የሚገርምሽ ነገር የየከተማዎችን ያሉበትን ቦታ ታሪካቸውን በደንብ ይገለጥበታል ና ማወቅን መተዋወቅን ከዛ ደግሞ አብሮ ካወቁ በኋላ የሚመጣን መከባበር በደንብ የሚያሳይ ሾ ነው ና፣ ባህሉ፣ ታሪኩ፣ ጨዋታው። ይሸለማሉ ተመልካቾች በነገሮች ላይ እሁድ ቤት እኛ ቤት ውስጥ ብቻ የሚያልቅ አይደለም እና እኛም እንሄዳለን በየቦታው የከተሞቹ ብዙ የሚሸለሙበት ፕሮግራም ነው እንደ አጠቃላይ። እንደው በነገራችን በጣም ጓጉቻለሁ በጣም ነው ማስታወቂያዎቹን ሁላ ሳይ በቃ እሁድ ቤት፣ እሁድ ቤት ስሜት የሚሰማኝ ነው እንደ አጠቃላይ። እስቲ እንደው እዚህ ውስጥ በመሳተፋችሁ በተለይ ወደ ቤት ምን ተሰማችሁ ቢለው እናጠቃ በማለት በጣም ትልቅ እድል ነው፣ እዚህ ሾው ላይ መሳተፍ። እኔ እንግዲህ ኢቲቪ ነው እየሰራ ያለሁት፣ ላለፉት ረጅም ጊዜ ኢቲቪ በመሰራበት አጋጣሚ ለአንድ ሾ ተብሎ ቤት የተገነባለት እኔ ማውቀው ይሄንን ሾው ነው እና ቅድም ሌላ ምን ለየት ያደርገዋል ያልሽው ነገር፣ ተመልካቾች ሲመለከቱ ተመልካቹን የመሰለ ቤተሰብ ነው እዚህ የተፈጠረው። በባህሪ ደረጃ ሊሆን ይችላል፣ በካራክተር ደረጃ ሊሆን ይችላል፣ በሚያነሳው ሀሳብ ኦ ጆሲ እኔ ነኝ ሀያት ማለት እኔ ነኝ የሚል ሰው ይኖራል። ተመልካቾች ሲመለከቱና ስታዩ ደግሞ እሁድ ቤት ቤተሰቡ ራሱ ኢትዮጵያን የሚመስል ነው መልኩ ማለት ነው። በባህሪ፣ በማንነት፣ በከለር፣ በሀሳብ በብዙ ልዩነት ውስጥ ሆኖ አንድ ላይ አብሮ የመጣ አብሮነትን የሚያሳይ አንድ ቤተሰብ ነው እና ያም መልክ የሚገለጥበት ነው እና እንደዚህ አይነት ትልቅ ሾው ትልቅ ፕሮጀክት ላይ ደግሞ መሳተፍ በጣም ትልቅ እድል ነው። እኔ እጅግ በጣም ደስተኛ ነኝ እና ተመልካቾች አደራ አደራ አደራ እሁድ ቤት ብለናል፣ እንድትመለከቱ እንደው ጊዜ ኖሮኝ እንደው ቆየት ብዬ ብዙ ብጫወት ደስ ባለኝ ነበረ። ቅዳሜ መልክም ያው የኛው መልክ አይደለ አንዱ። ስለዚህ ተመልካቾች በእሁድ ቤት እልፍኝ ላይ ነው እየተመለከቱን ያሉት። ከጀርባችን እንደሚመለከቱት እጅግ በጣም ያማረ ድባቡ፣ እጅግ በጣም የሚጣራ ቦታ ላይ ነን። ሀዩ ማሜ ጆሲ፣ በጣም ነው ማመሰግናችሁ ነገ ደግሞ በተለየ መንገድ ደግሞ ከተመልካቾች ጋር አብረን የምንመለከታቸው ይሆናል። ተመልካቾቻችን በቅዳሜ መልክ በጥበባችን በኢቲቪ ደግሞ በመዝናኛ ቻናል በተለይ እጅግ በጣም አጓጊ የሆነው የእሁድ ቤት እልፍኝን ነገ ይጀምራል። ሁላችሁም እንድትከታተሉት በቅዳሜ መልክ በኢትዮጵያ ቴሌቪዥን ስም እንጋብዛችኋለን። እናመሰግናለን። ወደ ስቱዲዮ ልመልሳችሁ።